አረ እናንተ ምን አስባችሁ ነው እንዲህ? አረ ደም ግፊት ያለበት ሰው ይኖራል። ስማሙዱ መንፈስ ቅዱስ እግዚአብሔርን እንዴት እንደደነገጥኩኝ። ደግሞ እንዳጋጣሚ ሆኖ ቀን ቪዲዮ ልሰራ ፈልጌ፣ እግዚአብሔር ምስክሬ ነው። ቪዲዮ ልሰራ ፈልጌ ጊዜ ስላላገኘሁ ካሁን ካሁን ቪዲዮ ሪከርድ ላድርግ ስል፣ በዛ ላይ ደግሞ ታውቁታላችሁ መብራት፣ ኢንተርኔት፣ ኔትወርክ ኢትዮጵያ ውስጥ ኡፍ ኡፍ ኡፍ ነው የሚያስላችሁ። እና ቪዲዮ ልሰራ ፈልግ ጊዜ አላገኘሁም። ታውቃላችሁ፣ ይሄን ሳስብዬ ደግሞ አሁን ላይ እንደዚህ አይነት ተንብኔል ሳይ ድንጋጤ ብቻ ሳይሆን ማለት ነው። ኧረ በስመ አብ እኔ ፌንት ልናቅል ነበር እግዚአብሔርን። ምክንያቱም ኢትዮጵያ ውስጥ አሁን ሌባ እጅግ በጣም በዘመናዊ መልኩ እየሰራ ነው ያለው። እንኳን አይደለም የወርቅ ሰዓት እኔ ከባድ ነው። ብሩኬ አሁንም፣ እንደማስጠንቀቂያ፣ እውነት አሁን እራሱ ቪዲዮ ለመስራት አልተመቸኝም። ግን እችን ነገር ሳልናገር ማደር ስለሌለብኝ ነው የመጣሁት። አጭር ቪዲዮ ነው የምሰራው። እባክህ እባክህ ተጠንቀቅ፣ እባክህ ወርቅ አድርገህ አትወጣ። እጅግ በጣም በተቀነባበረ ቴክኒካዊ በሆነ መንገድ ነው ሌቦቹ ተሰማርተው እየሰረቁ ያሉት ማለት ነው። ስለዚህ ቡቡዬ ባክ ባክ ባክ ባክ እንደው አድርገህ እንደው ባቱ ውጣ። ደስ ይለኛል። እግዚአብሔርን ነው ምላችሁ። በጣም ነው የሚያስፈራው። አንድ ልጅ ነበረች እና ያው የማውቀው የቤተሰብ ልጅ ናት። አዲስ አበባ ነው እና በመኪና በጋቢና ማለት ነው በመኪና በመስኮት ገብተው ጆሮዋን ቦጭቀው የወሰዱ ሌቦች አጋጥሞኛል። እኔ እንኳን በቅርብ ከማውቀው ማለት ነው። አስቡት እንግዲህ በመኪና መስኮት ገብተው ጆሮዋ ላይ ያለውን ወርቅ ለመውሰድ ጆሮዋን ቦጭቀው ወሰዱት። ጆሮዋን ብጭቅ አድርገው ስንጥቅ አድርገው ብጥስ አድርገው ነው የወሰዱት። እንግዲህ አስቡትና ብዬ እባክህን እባክህን፣ በጣም ትልቅ ጥንቃቄ ያስፈልጋል። ትልቅ ጥንቃቄ በጣም ከባድ ነው። እንዲህ አይነት ነገር ችላ የሚባል ነገር አይደለም። ና በዛ ላይ ደግሞ ዩትዩብ ላይ ታይታችኋል። ሀይምዬም ቡብዬ ብቻ አይደለም። ሀይምዬም እባክሽ ተጠንቀቂ፣ እግዚአብሔርን አስቀምጭ። ወርቁ ነው ቤት። በጣም ከባድ ከባድ ከባድ ጊዜ ላይ ነው ያለ። ነው የሆነ ነገር እናካርገው ነው እንትን የሚሉት ምናምን ብቻ ብዙ ነገር አለ። በጣም ብዙ በዘመናዊ መልኩ ነው ሌቦች የተሰማሩት። ና ያው ቡብዬ ሀይምዬም ወርቁን ለመውሰድ ጉዳት ደረሰብኝ ብሎ ነው እንግዲህ ተንኮል የሰራባት የኔ እናት ተርበተበተች። ለማንኛውም እግዚአብሔር ይጠብቃችሁ፣ ከእናንተ በተረፈ እግዚአብሔር ይጠብቃችሁ። መጀመሪያ ያው ጠባቂ ፈጣሪ ነው እግዚአብሔር ነው ጠባቂ። ግን ደግሞ የእናንተም ጥንቃቄ ስለሚያስፈልግ እባካችሁ ተጠንቀቁ፣ አትዳፈሩ። ሁለታችሁም ማለት ነው አድርጋችሁ ባትወጡ ጥሩ ነው። ምክንያቱም ታይታችኋል። እይታ ውስጥ ገብታችኋል። ወርቅ የወርቅ ሰዓት የአራት መቶ ሺህ ብር ወርቅ ለሀይኒ እንግዲህ በአደባባይ ነው የታሰረው ና ይህን ነገር ሊታሰብበት ይገባል። ጥንቃቄ አድርጉ እሺ። የሆነ ነገር ነው የሚያስንኳቸው። ከዛ ደግሞ ኧረ ብዙ ነገር ነው። ብቻ ከእኔ በላይ እናንተ ታውቃላችሁ፣ ግን ተጠንቀቁ።